ኦሪት ዘጸአት ምዕራፍ ሰባት እግዚአብሔርም ሙሴን አለው። እይ፣ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህም አሮን ነቢይ ይሆንልሃል። ያዘዝሁህን ነገር ሁሉ አንተ ትነግረዋለህ፣ ወንድምህም አሮን የእስራኤልን ልጆች ከአገሩ ይለቅ ዘንድ ከፈርዖን ጋር ይናገራል። እኔም የፈርዖንን ልብ አጸናለሁ። በግብፅ ምድርም ድንቄንና ተአምራቴን አበዛለሁ። ፈርዖንም አይሰማችሁ፣ እጄንም በግብፅ ላይ አደርጋለሁ። ሰራዊቴንም፣ የእስራኤል ልጆች ህዝቤን በታላቅ ፍርድ ከግብፅ አገር አወጣለሁ። ግብፃውያንም እጄን በግብፅ ላይ በዘረገው ጊዜ፣ የእስራኤልንም ልጆች ከመካከላቸው በወጣው ጊዜ እኔ እግዚአብሔር እንደሆኑ ያውቃሉ። ሙሴና አሮንም እንዲህ አደረጉ፣ እግዚአብሔር እንዳዘዛቸው አደረጉ። ፈርዖንንም በተናገሩት ጊዜ ሙሴ የሰማንያ ዓመት ዓመት ሰው ነበረ። አሮንም የ ሰማንያ ሶስት ዓመት ሰው ነበረ። እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገራቸው። ፈርዖን ተአምራትን አሳዩኝ ሲላችሁ አሮንን በትርህን ወስደህ እባብ እንድትሆን በፈርዖን ፊት ጣላት በለው። ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሮቹ ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንንና መተተኛዎችን ጠራ። የግብፅም ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውም በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር እንደተናገረ የፈርዖን ልብ ጸና፣ አልሰማቸውምም። እግዚአብሔርም ሙሴን አለው። የፈርዖን ልብ ደነደነ፣ ሕዝቡንም ለመልቀቅ እምቢ አለ። ማልደ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል፤ ትገናኘውም ዘንድ አንተ በወንዝ ዳር ትቆማለህ፣ እባብም ሆና የተለወጠችውን በትር በእጅ ትወስዳለህ። እንዲህም ትለዋለህ፣ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ፤ እነሆም እስከ ዛሬ አልሰማህም። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር እንደሆንኩ በዚህ ታውቃለህ። እነሆ እኔ የወንዙን ውሃ በእጄ ባለችው በትር እመታለሁ፣ ውሃውም ተለውጦ ደም ይሆናል። በወንዙም ያሉት ዓሳዎች ይሞታሉ፣ ወንዙም ይገማል፣ ግብፃውያንም የወንዙን ውሃ ለመጠጣት ይጠላሉ። እግዚአብሔርም ሙሴን አለው፣ አሮንን በትርህን ውሰድ፣ ደምም እንዲሆኑ በግብፅ ውሃዎች በወንዞቻቸውም በመስኖቻቸውም በኩሬዎቻቸውም በውሃ ማከመቻዎቻቸውም ሁሉ ላይ እጅህን ዘርጋ በለው በግብፅም ሀገር ሁሉ በእንጨት ዕቃና በድንጋይ ዕቃ ሁሉ ደም ይሆናል። ሙሴና አሮንም እግዚአብሔር እንዳዘዛቸው እንዲሁ አደረጉ። በትሩንም አነሳ፣ በፈርዖንና በባሪያዎቹን ፊት የወንዙን ውሃ መታ። የወንዙም ውሃ ሁሉ ተለውጦ ደም ሆነ። በወንዙም የነበሩ ዓሳዎች ሞቱ፣ ወንዙም ገማ። ግብፃውያንም ከወንዙ ውሃ ይጠጡ ዘንድ አልቻሉ። ደሙም በግብፅ አገር ሁሉ ነበረ። የግብፅም ጠንቋዮች በአስማታቸው እንዲሁ አደረጉ። እግዚአብሔርም እንደተናገረ የፈርዖን ልብ ጸና፣ አልሰማቸውምም። ፈርዖንም ተመልሶ ወደ ቤቱ ገባ። ይህንም ደግሞ በልቡ አላኖረውም። ግብፃውያንም ሁሉ የወንዙን ውሃ ይጠጡ ዘንድ አልቻሉምና በወንዙ አጠገብ ውሃ ሊጠጡ ቆፈሩ። እግዚአብሔርም ወንዙን ከመታ በኋላ ሰባት ቀን ተፈጸመ።